ኢትዮጵያና ቻይና ያላቸውን ሁሉን አቀፍ ግንኙነት ለማጠናከር እንደሚሰሩ ገልጸዋል። የተባሉ በዛሬው እለት በተካሄደው ዓለም አቀፍ እድሎችን ማጋራት በተሰኘው መድረክ ላይ ነው። በኢትዮጵያ የቻይና አምባሳደር ቸንሃይ በዚሁ ጊዜ እንደተናገሩት ቻይናና ኢትዮጵያ በዘርፈ ብዙ ትብብሮች በጋራ እየሰሩ የሚገኙ ሀገራት መሆናቸውን አስታውሰው ቻይና ሁሉን አቀፍ አጋርነት አጠናክራ ትቀጥላለች ብለዋል China stands ready ቻይና ሁሉን አቀፍ ስትራቴጂካዊ አጋርነት ለማጠናከር ተገማች ባልሆነ ዓለም ውስጥ ለዘላቂ ግንኙነታችን አስተዋጽኦ ለማድረግ ዝግጁ ናት። ይህም በቅድሚያ በጋራ ተጠቃሚነት ላይ የተመሰረተ ነው። ቻይና የአፍሪካ ሀገራት ምርቶቻቸውን ከቀረጥ ነፃ ወደ ቻይና እንዲያስገቡ እያደረገች ስለመሆኑም አመልክተዋል። የፕላንና ልማት ሚኒስትር ዴኤታ በረከት ፍጻጽዮን በ በበኩላቸው በውጭ ቀጥተኛ ኢንቨስትመንት የቻይና ባለሀብቶች በኢትዮጵያ ውስጥ ከ ስምንት ነጥብ አምስት ቢሊዮን ዶላር በላይ በሆነ ገንዘብ ሶስት ሺ ሶስት መቶ ፕሮጀክቶች ላይ ተሳትፎ ማድረጋቸውን ገልጸው አጋርነታቸውን ለማጠናከር እንደሚሰራ አረጋግጠዋል። ቻይናና አፍሪካ የሚጋሩት የጋራ ራዕይ ይዘው በብልጽግና በጋራ እድገትና በዘመናዊነት ላይ በማተኮር ግስጋሴ በማድረግ ላይ ይገኛሉ። አፍሪካ በዓለም አቀፍ ጉዳዮች ላይ ሚናዋን በማጉላት የማይተካ ሚናን ትወስዳለች። ይህም በአህጉሪቱ ምቹ የኢንቨስትመንት እድሎች መኖራቸው ግልጽ ነው። ኢትዮጵያ በአህጉሪቱ ውስጥ ከፍ ያለ ሚናን የምትወስድ ከቻይና አፍሪካ ግንኙነት በኢንዱስትሪ፣ በመሰረተ ልማት፣ በቴክኖሎጂ እንዲሁም በታዳሽ ኃይል ትብብር ለመጠቀም ዝግጁ ናት። አሁን ጊዜው የጋራ ብልጽግና የአካታችነት እንዲሁም ዘላቂነት ያለው የጋራ እድገት ጊዜ ነው። ዲፕሊ ቫሊውድ ባይ አወር ፒፕል ቻይና በኢትዮጵያ ለመሰረተ ለማዘርጋት አስተዋጽኦ በማድረግ ላይ መሆኗን የገለጹት የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ ናቸው። China and Africa can share a common vision for a community with a shared future. የእኛ አጋርነት ለደቡብ ደቡብ ትብብር ውጤታማነት ትልቅ ማሳያ ነው። ቻይና በረጅም ጊዜ ብድርና እርዳታ በሚደገፉ ፕሮጀክቶች ለመሠረተ ልማት ዝርጋታ ከፍተኛ አስተዋጽኦ በማድረግ በኢትዮጵያ የኢኮኖሚ ለውጥ ወሳኝ አጋር ሆናለች። የዚህ ትብብር ተጨባጭ ጥቅሞች በሕዝባችን ዘንድ ዋጋ ያላቸው እሴቶች ናቸው። The